ዳጣ ከአስራ ስምንት ዓመት በኋላ ቤተሰቦቿን ያገኘች ይመስላል። ቢሆንም የአባት ጥያቄ ቢመለስላትም የእናት ጥያቄ ግን አልተመለሰላትም። አባቷ ለጊዜው ልጅነቱን ተቀብሎ ነገር ግን ቤት ውስጥ አባቴ እንዳቴ፣ እኔም ልጄ ላልል ቃል እንግባባ፣ በዚህ እንስማማ በማለት ወደ ቤት ይዟት ሄዶ ነበረ ነገር ግን ከቤት ልጅ ጋር አለመስማማት እየተፈጠሩ ይገኛል። እንደዚሁም እንግዲህ መጽሐፍ ቅደጂ ቲክቶክ ላይ ለቅሻለው ታዋቂ ትሆኛለች በማለት የናታን መጽሐፍ እያስቀደደች ትገኛለች ማለት ነው። እንደዚሁም ደግሞ የናታየዋን ወርቅ ሰርቃ እሷ ነች የሰረቀችው በማለት ዳጣ ከዛ ቤት እንድትባረር እያደረገች ትገኛለች ማለት ነው። እንግዲህ ሁሉ እውነት የሚደረስበት ይሆናል። ዳጣ ግን ንጹሕ ነ ከስርቆሹም ከፍቅሩን ከአንዱ የሚለችበትም ከልጁ ጋምፒስ እስኮኔ ተግባቢ ስለሆነ ክን ከሱ ጋር ምንም አይነት ፍቅር የላትም። አቤቄ ልግና ታንስ ለምታፈቅረው የነሱ ጠጋጠጋ ምንም አልተመቻትም ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝትርፍ ይበልኝ እያልኩኝ እነ ዳጣ ክፍል አራት ዛሬ እዤላችሁ መጥቻ። ያለው ምን አዲስ ነገር አለ? ብዙ አዲስ ነገር አለ። እስከ መጨረሻው ድረስ አብራችሁ ቆዩ። በመሀል ላይ ወይም መጨረሻ ላይ ቪዲዮ ማስገባላችሁ ይሆናል ማለት ነው። ለምታበረታቱኝ ውድ ቤተሰቦች ሁላችሁን ከልባ አመሰግናለሁ። እንግዲህ ዳጣ ደስ የሚልና ልባን አንጠልጣይ እንደዚሁም በጉጉት የምንጠብቀው የማንነት ጥያቄ ያለባት ልጅ ናት ማለት ነው። ዳጣ እንግዲህ እንግዲህ ወደ አባቷ ቤት ወደ አቶ ደረጀ ቤት ገብታለች ማለት ነው። እንግዲህ አቶ ደረጀም ወደ ቤት ያስገባት። መንገድ ላይ ወድቃ ነው የምትገኘው፣ እና ስለዚህ ቤተሰቦች የላትም ለጊዜው እዚህ ቤት ትቀመጣለች በማለት ነበር ወደ ቤት ያስገባት ማለት ነው። ነገር ግን ለወይዘሮ ማርቲ ይሄ ነገር በጣም ጥያቄ ሆኗል። እንዴት ማታቃተን ሰው ከመንገድ ላይ አንስተ ታመጣለህ የሚል ብዙ ጥያቄና ውዝግብ በቤተሰብ ውስጥ እየፈጠረ ነው የሚገኘው። እንደዚሁም ናጻንን የምታፈቅረው ልጅ አለች። ነገር ግን ናታ የጓደኛው የደረጀ ጓደኛው ልጅ ነው የእሱ ልጅ አይደለም። ለጊዜው እንዳይባለግ ወደ እዛ እነሱ ጋር እንዴት ጠለል ፎከስ እንዲያደርግ ማለት ነው። ነገር ግን አቤቄል እሱን ትወደዋለች ታፈቅሯለች። እንደዚሁም እናትየዋም ማርታም ደግሞ እሱን እንድታገባ እየገፋፋቻ ትገኛለች። ነገር ግን ናታን ፎከሱ ሁሉ ወደ ዳጣ ነው ያለውና ምንም ለአቤጌል ምንም አይነት ፎከስ እየሰጣት አይደለም። ይሄ ነገር ደግሞ እንዴት ይሆናል የሚለው እሱ አንገራ አጋብቷታልና ነገር ግን የሱ መጣፍ ቀደጁ በማለት ነበር መጻፉን እንድትቀድ ያዘነቻ ያዘዘቻት ማለት ነው። ናታን እንግዲህ መጻፎቹን ከምንም በላይ በጣም የሚወደው መጣፍ ነውና መጣፍ ማንበብ ይወዳል። ክፍሉ ሁሉ በመጻፍ ብቻ ነው የሚታየው። እንደዚሁም አይደለም የሱ መጣፍ መቅደድና ያለሱ ፍቃድ የሚያነብ ሰው ራሱ ካለ ጣለዋል ማለት ነውና፣ ነገር ግን እሷ አንድ ሲስተም ያመጣችው እነሱ ሁለቱን ለማጣላት እንግዲህ በእሷ ቤት መጽሐፉን ቅደጅ፣ ቲክቶክ ላይ ለቅሻለሁ፣ ቫይራል ትወጫለሽ፣ ታዋቂ ትሆኛለሽ በማለት ነበር ዳጣን ያጣለቻት ማለት ነው። ዳጣም እንግዲህ ትንሽ ቀልቃላ ስለሆነችና ቾኮሌስ ስለምትል እንግዲህ የሱ ክላስ ገብታ መጽሐፉን ቅድድድ ድርገቷል። አቤጌል እንግዲህ ቪዲዮ እየቀረጠቻት ነበረ። እሱ ቪዲዮ እንግዲህ ለናታን አሳይቷለች ማለት ነው። እንግዲህ እነሱን ለማጣላት ነበረ እሱ ደግሞ ዳጣ ለብቻዋ ጠይቋት ነበር። ለምድ ና የቀደርሽው ብላት እሷም እንግዲህ ምንም የሸፈነችው ነገር የለም እሷ ነች ቫይራል ትሆኛለሽ ለቅሻለው ቲክቶክ ላይ እና እንደዚህ አይነት ቻሌኝ ተጀምሯል ብላ ያለችኝ እና ለዛ ነው የቀደርኩትኝ እኔ በማለት ትለዋለች ማለት ነው። እንግዲህ አቤጌሌንም ጠርቶ ዴት እንደዚህ ታደርግ ያለች ስላት፣ እንግዲህ እምንም ብትለህ እንዳታምናት ብዬህ ነበር። ልይቷ ቀጣፊ ነች፣ አጭበርባሪ ነች፣ እኔ አላልኳትም በማለት እንግዲህ አይኗን በጨውታ አጥባሽም ጥጥ ታደርጋለች ማለት ነው። እንግዲህ ዳጣም በጣም ተናዳ ካብ መንኬራ ኣምእመን ካላብ መንኬራ ሰ ጉዳይ በማለት እታቸው ትሄዳለች። መንጭቀው ማለት ነው እንግዲህ እሷም አቤቄልም ተክላሱ ልወጣ ስትል አንዴ ሴጣራት እንግዲህ አቤት እንትንዬ በማለት እንግዲህ ታሞካሸዋለች ማለት ነው እሱም እንግዲህ እንዴት እንደዚህ አይነት ነገር ታደርጋላችሁ? ሲላትም እኔ እሷ ነች እየሸመጠጠችህ እኮ ነው ስትለው፣ እንግዲህ አስቀየመችህ አይደለ? ይቅርታ በቃ ምናምን አመት ትለዋለች ማለት ነው። እሱም ስለማታውቁ ነው እሷ እየቀደደችው የኔን አመን ስለማታውቁ፣ ለመጻፍ ያለኝ ፍቅር ስለማታውቁ ነው የቀደደችው። አንቺ ግን እንዴት ዝም ብለሽ ታያታለሽ? እንዴት ትቀርጫታለሽ? ለምን አልከለከልሻትም? በማለት ነበር እየጠየቃትና እሷ ግን አው ወደኔ ሲሆን ትበረታለህ፣ ለሷ ሲሆን ግን መንጨቃ ስትሄድ ዘ ማልካት በማለት ነበር እንግዲህ ያለችውና ዳጣ እንግዲህ አበቄ ልልታንቃትን ፈልጋ ነበር። እሱ ነበር እየገላገላቸው እንግዲህ እንግዲህ እሷ እኔ አይደለውም እንግዲህ፣ በእሷ ትእዛዝ ነው የቀደድኩት። በትልም ያው ይቅርታውን አልተቀበላትም ለጊዜ። ነገር ግን ሳሎን ላይ ከአቤጌል ጋር ቁጭ ብሎ በአቤጌል ስልኳን እየጎረጎረች፣ እሱ ደግሞ መጽሐፍ እያነበበ ነበር። ና ዳጣ ሮጣ ሄዳ ጠገቡ ጭላ መጣፉን ጭምድ ዳርግታ እንደ መቅደድ ታደርግበታል። ግል ለጫወታ ነው አልቀድደችበትም ማለት ነው። እሱ ደግሞ በክሽተ እንዳጥቀጅ አንቺ ቀልቀልጅ ያለሽ እንዲህ በናውን በማለት ይላታል ማለት ነው። እሷም እንግዲህ ይቅርታ ለምን አታደርግልኝም? እንዲህ ያመኛለሁ ኮ በቃ ቀድጃለሁ፣ ተሳስቻለሁ ይችላሉ ብያሉ ይቅርታ አድርግልኝ በማለት ነው የጠየቀችው። ዳጣ አጠገቡ ቁጭ ብላ ማለት ነው የእሱ አጠገቡ ጠጋ ብላ መቀመጧንም አልወደደችላትም አቤል በጣም ከፍቷታል ማለት ነው። እንግዲህ እሺ ይቅርታ አደርግልሽ አለው። ይቅርታ ማደርግልሽ ግን የምሰጥሽን አንድ መጽሐፍ አንብበሽ ስትጨርሺ ነው። መጽሐፍ እኮ አይቀድድም፣ መጽሐፍ ይነበባል፣ ይቀዳል፣ እውቀት ይገኝበታል፣ አይቀድድም ስትል እንግዲህ ለዳጣ ይላታል ማለት ነው እሱም ያው የቅርታ፣ ባለማወቅን የቀደርኩት ብያልኩህ በቃ እንዲያን ታይገባህም እንዴ ስትለው እንግዲህ ው የምሰጥሽ መጽሐፍ ማንበብ አለብሽ ሲላት፣ እሷም እንዴ እኔ አንድ መጽሐፍ ለማንበብ አንድ ዓመት ይፈጅብኛል ስለዚህ ይለፈኝ ትለዋለች ማለት ነው። እሱም የምትፈልጊውን ፓርት መርጭ እሰጥሻለሁ እሱን ታነቢያለሽ ሲላት እሷም እንግዲህ እሺ ትላና ያው ደስ ይላታል ማለት ነው። ግን በቃ አሁን ታርቀናል በማለት እንግዲህ እቅፍ ጥቅፍቅፍ ይደራረጋሉ ማለት ነው። የእነሱ ጥቅፍቅፍ መደራረጋቸው ግን አቤቄልን አስከፍቷታል። እንግዲህ አውጉርጣ በክፉ ዓይን እያየቻቸው ነበረ እነሱ ተተቃቅፈው ይቅርታ ሲጠያየቁ በጣም በመናደር ስልኳን ከጠረጴ ጋር ከጠረጴዛ ጋር ታጋጭዋለች ማለት ነው። እነሱም ፎከሳቸው ወደ እሷ ይመልሳሉ። እንግዲህ ለምን ተጠቃቀፉ፣ ለምን ይቅርታ ተጠያየቁ የሚለው አቤቄልን አስከፍቷታል ማለት ነውና እንግዲህ ሰው የምትፈልገው እነሱ ማራራቅ ነው። እንግዲህ ዳጣ ምንም የምታውቀው ነገር የላትም። መጫወቷ ና ተቅብጠቷ ውጪ ምንም የምታውቀው ነገር የላትም ማለት ነው። አቤቄል ግን ያው ፎንቃ የሚባል ነገር ስላለባት በዛ ምክንያት ነው እንደዚህ የምታደርገው ና ነገር ግን ወደ እናቷ እና አባቷ መኝታ ቤትም አምርታ ነበር። ወደዛ ስትሄድ እንግዲህ ውሃ የእናትና የአባቷ መኝታ ላይ ተኝታ ነበር እና እሷም እንዴ አንቺ ምትሰሪያለሽ? እማዬና አባዬ አልጋ ላይ ደግሞ አንቺ እዚሁ ተወልሽ እዚሁ ልታረጅ ነው እንዴ ስትላት፣ እንዴ እኔ እዚህ መቼ የተወለድኩ የተወለድኩት ከሆስፒታል ነው በማለት ነው ውሃ ይመለሰችላት ማለት ነው። ስለዚህ ውጪ በማለት ነው ያለቻት ማለት ነው። ውጪ እና ሂጂ ወደ መኝታ ክፍልሽ በማለት እንግዲህ ውሃን ከክላስ አስወጥታታለች። አቤጌል እንግዲህ እሷን ከክላስ ያስወጣቻት እንግዲህ የእናቷ ወርቆች ለመስረቅ ነበር እና ሰርቃ ዳጣነች የሰረቀችው ተብላ ለመጨረሻ ከዛ ቤት እንድትባረርን ያደረገቻት የክፋቷ ጥግ ማለት ነውና፣ በጣም ክፉ ናት አቤጌል ማለት ነው። እንደዚህ ማድረግ አልነበረባትም። እንግዲህ የእናትዮዋን ወርቅ ኮሜድኒ ውስጥ ገብታ እንዳሉ በዝብዛ ወደ ኪሷ እየጨመረች ነበረ ሁሉንም ማለት ነው። እናትን እና አባትየው ግን ወይዘሮ ማርታ እና አቶ ደረጀ ግን ወደ ውጭ ላይ ወጥተው መኪናቸው ውስጥ ሁሉም ቁጭ ብለው እየተጫወቱ ነበር። እንግዲህ ባለቤቱም እንግዲህ ማርታ አቶ ደረጀ አንተ እኮ ይህን ሰሞን በጣም ብዙ ደስታ በፊት ላይ ይታይባል። ምንድነው ግን የደስታው ሚስጥሩ ምንድነው? በማለት ነው እየጠየቀችው ማለት ነው። እሱም እንግዲህ እንዴ በጣም ይታወ ይስታውቅብኛል እንዴ ደስታዬ በፊቴ ላይ ስላት፣ እንግዲህ አዎ በጣም ይነበባል፣ በጣም ደስተኛ ይህን ሰሞን በማለት እለዋለሁ። እንግዲህ እሱ ደስተኛ የሆነው ዳጣን ስላገኘ ነው። የብዙ ጊዜ ጥያቄው የ18 ዓመት ጥያቄው ነው፣ ጸጸት ነው የተገኘለት። እና በዛ ምክንያት ነው እንግዲህ ፊቱ ላይ ደስታ ይነበባል ማለት ነው። እሷም ያው ጠይቀው ነበር እናታዳ ይጠየቃል ወይስ ደስ ካለው ሰው ጋር ደስታ ደስ ይባላል ሲላት፣ አሁንም ደስ ብሎኛል አንተ ደስ ስላለክ በማለት ነው ያለችው። እና እንግዲህ እንደዚሁም ደግሞ የአቤቄልና የናታን ጉዳይም አንስታ በጣም ይዋደዳሉ እነኚህ ልጆች በማለት እንግዲህ አቶ ደረጀ ላይ ትነግሯለች፣ አንዳንድ ኢንፎርሜሽኖች ማለት ነው። ናታ እና ቤቄል በጣም እንደሚዋደዱ እንደዚሁ መጋባት እንዳለባቸውና እና ድርጅቶቻችንን እነሱ እንዲቆጣጠሩ ሀብታችንም እነሱ እንዲቆጣጠሩ ትጠይቋለች ማለት ነው። አቶ ደረጀ ናቶ ደረጀ ግን ሴት ልጅ ስለወደደች ብቻ አንድን ወንድ ልጅ የራሷ ማድረግ ትችል አትችልም፣ አንቺ የምታውቂው እሷ እንደምትወደው ነው። እሱ እንደሚወዳት ታውቂያለሽ ወይ በማለት ነበር ያቀረበ ላት ማለት ነው። አዎ ይወዳታል። በጣም ነው የሚዋደዱት። ብዙ ጊዜ ተደብቀው ያወሩ ነበረ በማለት ነው እንግዲህ መለሰችለት። ለምንድን ነው ተደብቀው የሚያወሩት ታዲያ? በማለት ነበር ያላት እሱም ማን አታውሩ ብሎ የከለከላቸው ሰው የለም ለምንድ ነው ተደብቀው የሚያወሩት ስትለው እንግዲህ ልጆች አይደሉ ያፍራሉ አለዛ ነው በማለት ነበረ የመለሰችለት እሱም እንግዲህ እኔ ይህ ነገር ትክክል አይመስለኝም እሷ ስለወደደች ብቻ እሱ ሳይወድ እሱን አስገድደን ወነኝ ልጅ ወደ ትዳር ማስገባት አንችልም ይሄ ዚጋ የእሱ ፍቃድ ወሳኝነት ነው አንድ ሴት ልጅ ካልወደደችው ሰው ጋር መኖር ትችላለች ነገር ግን ወንድ ልጅ ካልወደዳ ሴት ጋር በፍጹም መኖር አይችልም። ስለዚህ ይሄ ነገር የእሱ ውሳኔነት ሊኖር ይገባል በማለት ነው ያለችው። እሱ ግዴ ለምን ይዋደዳሉ? በጣም ነው የሚዋደዱ ስትለው፣ እንግዲህ በአንቺ ግፊት እንደሆነም እንግዲህ አውቃለሁ ነበር ያላት። እንግዲህ ሁሉንም ሚስጥር ያውቃል ማለት ነው እና ነገር ግን ወደ ቤት ሲመለሱ የተፈጠረው ሌላ ሩዋንዳን የተፈጠረው ቤታቸው ውስጥ ማለት ነው። እሱም እንግዲህ አቤቄል የሰረቀችውን ሰርቃ እንግዲህ ወደ ዳጣ ቤት አርግታ ይሆናል ደብቃ፣ የራሷ የሆነ ቦታ አርገው ሊሆን ይችላል አይታ አልታወቅም ና። ነገር ግን ወደ መኝታ ክፍሏ ስትገባ እንግዲህ ማርታ ወይዘሮ ማርታ ወደ መኝታ ክፍሏ ስትገባ አቤቄልም ተከትላት ገብታ ነበር ና ጋደም ካለችበት ደህና ነሽ ያለቻት ደጋግማ ሁለቴ ደህና ነሽ ወይ ብላት ነበር እናቷ ና አንዱ ሰላምታም ልክ ነው፣ ሁለተኛው ሰላምታ ግን ለነገር ነው ይባላል። ምን አስበሽ ነው ስትላት እንግዲህ እች ልጅ እዚህ ቤት ከመጣች ምንም ደስ አላለኝም በማለት ነበር ያለቻት ማለት ነው። እሷም እንዴ ሲላት እኔ እንጃ ምንም ደስ አላለኝም እዚህ መኝታ ክፍል ገብታ ነበር በማለት ነበር የመለሰችላት። እሷ ግን በዛን ጊዜ ቤት የለችም። ምክንያቱም እንግዲህ እሷ ቤት የሌለችበት ሳሎን ላይ ቆጭ ብለው እያሉ ሶስታቸውም እንግዲህ አቤቄልና አናታን ዳጣ ሆነው ቅጣት አለሽ ዛሬ ነው ያላት ማለት ነው። ላይ ቅርተው እሱ ምንድን ነው ቅጣቷ ስንል ሲልትለው እንግዲህ መርካቶ ሄደን መጽሐፍ እንድንገዛ ነበር ያላትና ያ እንግዲህ መርካቶ አብረን ሄደን መጽሐፍ እንድንገዛ ያላት ነገርያው። አቤቄልን አስከፍቷታል ማለት ነው። ቅጣቱን እኔ ቀጣላት አለው ያለችው ነበረ። እኔ እናንተ አብረን ሄደን እንገዛለን፣ እኔ ቀጣላት አለው ስትል እንግዲህ እሷም ኖ አንቺ አይደለሽ የምትቀጭው ያጠፋችው እሷነች እሷነች መቀጣት ያለባት በማለት ሲል እንግዲህ እሷ አይችግር የለም ገላገለችኝ፣ በቃ እሷ ኮ ቅጣቴን ተቀጣችልኝ ነበር ያለችው ዳጣ። አብራችሁ ሄዱና ግዙ በቃ በማለት ስትል፣ አይሆንም፣ እሱ አንቺ ነሽ የቀደልሹ አንቺ ነሽ የምትቀጩ እሷ በምን ድዋ በማለት እንግዲህ ነበር ይመለሰላት አቤጌልም እንግዲህ አይሆንም፣ እኔ ነኝ የምትቀጣላት እኔ እናንተ ሄደን አብረን እንገዛለን በማለት ነበር ያለችው። ና እሱ ግን አይሆንም ዳጣ ነች የምትቀጣው እና ስለዚህ እኔም ልልበስ አንቺም ልበሽና ሄደን የቀደልሹ መጽሐፍ ገዝተን እንመጣለን በማለት ያላት ና አቤጌል ግን ሲገኝ ይሄ ነገር በጣም አስከፍቷታል። እሷም እንግዲህ አብራቸው ለመሄድ ሞክራ ነበረ። እኔም የምገዛው መጽሐፍ አለኝ አብሬያቸው ሄጄ መግዛት ፈልጋለሁ ብላ ነበረ። እሱ ግን አይሆንም ለብቻሽ፣ ሌላ ቀን ሄደን እንገዛለን በማለት ነው ያላት። ስለዚህ ዳጣ ልበሽና አብረን ሄደን እንገዛለን ነው ያላት ማለት ነው። ይሄ ነገር ግን ያው እሷም በጣም አስከፍቷታል። ይሄ ነው እንግዲህ ወርቁንም ሰርቃ እሷን እቺ ሰረቀችው ብላ በእሷ ለማሳበብ ያሰበችበት ምክንያት እሷን ከዛ ቤት ለማስበረር የመጣላት አንድ መፍትሄ ይሄ ብቻ ነውና ነገር ግን አብረው መጽሐፉን ገዝተው ሲየት ተመለሱም ነበረ። እንደዚሁም ከናታን ጋር መጽሐፍ ቤት እንደሄዱም እናትየዋም ትሰማለች፣ አባትየም ሁሉም ይሰማል ማለት ነው። እንግዲህ እናትየዋም ለምንድ ነው ታዲያ ከውሃ ጋር አብሮ ሄዱት ለምን ነጻነታቸው እንዳትገለጊያቸው ነው በማለት ነበር የመለሰችውእና ና አየሽ፣ አፍሽን ከፍተሽ ቁጭ ብለሽ እዚህ ከአፍሽ ላይ ነጠቀችሽ በማለት ነበረ ያለቻት። እና ይሄ የእናትየዋ ግፊትም አለው የልጅቷ ብቻ ሳይሆን፣ አንድ ሰው ደግሞ አንዱ ስለወደደ ብቻ የራሱ ማድረግ ይችላል ማለት አይደለም። እንግዲህ ናታን ና ዳጣ መጣፍ ገዝተው እየተመለሱ መንገድ ላይም እየተጫወቱ አንቺ ቤተሰቦችስ እንዴት ነው? አባትሽ አታቂም ናትሽን? አታቂም እያለ እየጠየቃት እንግዲህ አሁን አባት አለኝ ብላ እንግዲህ አባትዮ ማን እንደሆነ አለመናገር በቃ አታስጨንቀኝ በማለት ትገኛለች ማለት ነው። እሱም እንግዲህ የደረጀ የቅርብ ጓደኛው ልጅ እንደሆነ እነሱ ጋር ለጊዜው ለትምህርት እንዲያርፍ እንደመጣ እንደዚሁም ደግሞ አብቄልን ባለጌ ልጅ ና ስነስርዓት የሌላት እንደሆነች ግን ባለጌ ልጅን ብትሆን አንቺ ግን እሷ እምትናገርሽ ሁሉ ዘመበያት ካልሆነ አትስማሙን በማለት እንግዲህ አመሏን ሁሉ ነግሯታል። እሷም እንግዲህ እየተጫወቱ ወደ ቤታቸው አምርተዋል ማለት ነው። ወይዘሮ ማርታ ግን እቤት ውስጥ ፖሊስ ካልተጠራ እያለች፣ እች ሌባ እቤቴ አምጥቶብኝ እቃይን ሁሉ አሰረቀኝ፣ እቃይን አሰረቀኝ እያለች ትገኛለች ማለት ነው። እንዴት ደፍ ብትደፍረኝ ነው እች ሌባ እዚህ ቤት አምጥተ ወርቆቼን፣ የራሴ ስንት ዓመት የለፋውበት እኮ ነው እየተሰረቀው እያለች እንግዲህ አቶ ደረጄን እየወቀሰችው ትገኛለች ማለት ነው። እሱም የጠፋው እኮ ገንዘብ ነው፣ በገንዘብ እንተኳለን። ነገር ግን ልጅቷ ስትመጣም እንዳታስደነግጧት፣ ቀስ ብለን ነው የምንጠይቃት በማለት ነው ያላቸውና እነሱ ግን ጫራሽ ሰርቃ እዚህ ቤት ትመጣለች? እንዲህ አትመጣም። ብዙ ቃ ኮን የሰረቀችው ምን አጣው ብላ ነው የምትመጣው፣ እያለች እንግዲህ ትገኛለ። ነገር ግን እናትየዋ እረፍት ለማድረግ ወደ ክላሷ ስትሄድ ውሃም እኔ ቀድሜ ሂጅ ቆይተኝታ ከሆነ አስደነግጣታለው ብላ ሄዳ ነበረ ነገ ነገር ግን ድንገት ወደ ክላሷ ስትገባባት እየሰረቀችው ወርቅ ተኪሱ ሲንጠለጠል አይታው ነበር እና ይሄ ምንድን ነው ብላ ልትይዘው ስትል በጥፊ ያጩላ አጠናግራታለች ማለት እሷም አልቅሳለች ና እናትየዋ ድንገት ስትመጣ ና ምንድን ነው ችግራችሁ ብላ ስትጠይቃቸውም እንግዲህ እኔ መታ አስደነገጠችኝ ነው ያለችው አቤቄል ማለት ነው እንግዲህ ውሀም በጥፊ መታችኝ እኮ የሆነ ነገር አይቼ ላየው ስል ምን አገባሽ ብላ መታችኝ ያለችው ውሃ እንግዲህ የአጠኩርፋ ሄዳ ያንን ነገር ለሰራተኛ ለሰላም ነው የነገረቻት ማለት ነው እንግዲህ ሰላም ይሄንን ነገር ነገር በብዙ ሳይሆን በትንሽም ቢሆን ትጠረጥራለች ና እንደዚሁም ደግሞ ዳጣንም አይ፣ በቀረብሽ ኖሮ፣ አልታደልሽም፣ እዚህ ቤት መምጣትሽ በቀረብሽ ኖሮ እያለች ትገኛለች ማለት ነው። ነገር ግን ይሄ ነገር ሌባ አይደለችም ኮ ዳጣ ኮ ሌባ አይደለችም እያለች ትገኛለች ውሃ ማለት ነው። መጨረሻ ላይ ግን ካልሆነ ኬሷ ውስጥ ወርቃይች የነበረ አቤቄል ኬስ ብላ የእውነቱን ማፍረጡ አይቀርም ማለት ነው። ሰላም እንግዲህ ትንሽ ኢንፎርሜሽኖች አሏት ማለት ነው። ወይ ቤት ውስጥ የተገጠመ ካሜራት አለ። እዚህ ጋ እውነቱ ይወጣል ብለን እናስባለን። ነገር ግን ናታንና ዳጣ መጽሐፉን ገዝተው ወደ ቤት ሲመለሱ እንግዲህ ሁሉም ሳሎን ላይ ቁጭ ብሎ እየጠበቋቸው ነበረ። ምን ይፈጠራል በሚለው እንግዲህ የቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ከልብ አመሰግናለሁ።